ከዛ ላይ ዛሬ ደግሞ ይዘንላችሁ የመጣ ነው፣ ምንድን ነው? አረብ ሀገር ስንት አመት ቆያችሁ? ብላችሁናል ማለት ነው። እኛ አረብ ሀገር ስንት አመት ነው የቆየ ነው እንገሬችሁ። እስኪ እኛ አረብ ሀገር የቆየ ነው 11 አመት። እሱ 11 ነው፣ 12 በአንድ አመት ልዩነት አለ ነው። 11 አመት ሙሉ ህልም እኮ ነው ግን በጣም በቃ አሁን እንዲህ ስንጠራው ራሱ እንደው እኔ አበዛዙ በስማ በነገራችን ላይ ማለት ነው። እዛ ሆነን ይሄ ሁሉ አይታየንም እዚህ ከመጣም በኋላ በጣም ነው የሚጸጽተው። ገብርኤል እድሜ ነው ስለተጠየቅ መናገር አያሳፍርም። አይ ሰርቸ ነው ቢሆንም አያሳፍርም ማለት የኖር ነው እና የሰራ ነው አንድ አይደለም። ግን የሚያስጠላው ነገር ስንት አመት ሰራችሁ? ይህን ያህል አመት ስትሉ፣ አስራ አንድ ያመት ስትሉ ከእናንተ የሚጠበቀው በጣም ብዙ ነገር ነው እንዴ፣ ቤት ያስከናልሽ ነው የሰራ ነውና እንትን አመታቱ እኮ ላይ መጣ። በቃ በተቻላችሁ መጠን ግን ማና ነው ህቶች ማርያም ዶአም አመዛዝኑት። በቃ አሁን እኛ ለምንድን ነው እንደዚህ የሆነብን? አላውቅም። ለምንድን ነው ጊዜ ይሄን ያህል ጊዜ የፈጀነው አንድ ቤት ለመስራት? እንግዲህ ይሄን ሁሉ አመት እንዴት ፈጀብን? ቤት ሰርታችሁ ነው ይብላችሁ ነን ሰርተናን። እግዚአብሔር ይመስገን ነው መግቢያ እንኳን አለን። ዙዙም ሰርታለች፣ እኔም ሰርትቻለሁ። እግዚአብሔር የተመሰገነ ይሁን። መኖሪያ አለን፣ ከኪራይ ቤት ነጻን። ነጻንና ግን ደግሞ ምት ተጎድተን በቂ አይደለም በቂ አይደለም ስንላችሁ ዙሮ እየሰራ ነው። እና አሁን ያለንና ልክ አይደለም አይመጣ። እናንተኛ እኮ እንዴት እንደምንሰራ ብታዩ መቤት የሳውድ ላይ ማለት ነው ያለ ኢጃዛ ሙትት ብለን ነው የምንሰራው። ገቢ ያለ ልብስ እንዲህ አሁን ልብስ ምናምን ራሱ እንዲህ ሲጣልፉ ሲገዙ ምን ሲሉ እኛ እናደርግም የነበረው ምናምን እዛ ላይ በቃ ተጎድተን የምንሰራው። የአሁኖቹ እኮ በጣም ቀንፈጤ ናቸው። የአሁኖቹ ሳይሆን ድሮ ያሁን በጣም የሚቆጨኝ አንድ ነገር አለ። አረቦቹ ጋር አንድ አንድ ስራ አልሰራም ብዬ አላቅም። እግዚአብሔር ሁሉንም እየሞትኩ ነበር የምሰራው። የሆነ ሰዓት ቤት ሊቀይሩ ማለት ነው አይነቷ ሰው ነኝ። ግን እመቤቴ እንዴ፣ ይሄ ላይኝ ብቻዬን እመቤቴን አወረድኩኝ። በጣም ነው የሚቆጨው። እንደዚህ እንዳታደርጉ እመቤቴ። እኔ አሁን ተጎድቻለሁ። ወገባችን ምናምን በጣም ነው የሚያምን። ሌላ ሰራተኛ ቋምጦ ማለት ይቻላል። እንደዚህ ቤት ሲቀየር በነገራችሁ ላይ ማንም ነው እንደዚህ የማይሰራላችሁ የቀን ሰራተኛ ያመጣሉ ምናምን

እሷ የምተኛበት የሆነ አንድ ክላስ ሳሎን ነው እና ሁለት ሽንት ቤት ያላት ማለት ነው። ከዛ የምታሰራ የሌላ ስራ ስታጣ እንትን ታደርጋለች። ዛሬ በሩን ወል ይላሉ። ዛሬ በሩን ከወለወል ነገ የኩሽ ነው እንድላሉ። ከዛ ማረኝ ከነገ ወዲያ መስኮቱ፣ ከዛ ይቀጥላል። ነገ ወዲያ ደግሞ በሩን ይደግ

እንደኛ የተጎዳ የለም። መረ ምን እሷ መረ አረብ ክፋቱ መቤት ስንቱን ስንቱ መከራለፍ ነው። በእግዚአብሔር ስም ግን እኮ ሀበሻ ክፍነዋል። ከዛ አንዲቱ ደግሞ ማለት ነው ያቸው እነዛ ሶሪያ ያልኳቸው እነዛማ እንዴት እንደፈተኑ በህልሜ ሁሉ ይመጣሉ። እንቁላል ማለት ነው ይቀቀላሉ እግዚአብሔርን እኔ ሙስተሂል ነው የምላቸው። አንድ ቁርስ ከብለው ለምግብ እዛ ምንም ነው የማንጓጓው በቃ ስራችንን ብቻ ስለሆነ ምግብ አያጓጓኝም። እንደዚህ ከስቼ የመጣ እራሱ እዛ ነው ማርያም፣ እዚህ ወፍራም ነበሩ። በቃ ስራው አለቀ አላለቀ እንጂ ለምግብ ለሆዴ አያጓጓኝም ነበር። ከዛ እየዘጋኝ እየዘጋኝ እረፍት ስንሄድ ራሱ አንበላም የሚቆጡ ነበር ምናምን። አሁን ነው መብላት የጀመርኩት ማርያም

እውነት ሰው ሊሆኑ ነው። ማርያምን፣ እኔ በጣም ነው የሚደብሩት። ሁለቱም ቆዳ አልቀቀልኩና እርቦኛን። እንግዲህ ምሳ ነው ቁርስ ይሆን ልበል አላውቅም፣ ግን በጣም ርቦኝ ነው። ከዛ አንዱ ይበቃሻል ብላ አንዱን ወሰደችው፣ ገብርኤል አንዱን ወሰደችው። የምትገርም ሴት ማርያ! እንዴ እንዴ! ስንቱን ነው ያሳለፍነው! ማርያምን፣ እኔ እንጃ አንዳንዴ ያለንበትን አሁን ላይ ይህን ህይወት ስንመኘው ነበረ። እንዲሁ እግዚአብሔር ይመስገን። ማርያም ሀገራችን መ እንደፈለግን አልፈን ፈለግ ሰዓት ተኝቼ በልቼ በሱ በቃ ማለት እንደዛ እንኳን አይነት ምግብ ባታገኙ ምናምን ላይ ራሱ ጉዳይ በራሱ ባለው ሲሀገር ባለው ምግብ ትኖራላችሁ እና እዛም በጣም ሰቀቀ ወይኔ ሰቀቀ። ትንሽ እኮ ማርያምን አሁን ደግሞ መጨረሻ ላይ እየገባሁባት ሴትዮ ጠዋት እነሳለሁ፣ ማታ ነው የምተኘው እግዚአብሔር ለደቂቃ የሆነ ኳኳታ ካልሰማኝ ማለት ነው። ትመጣለች ኩሽና እንዲምን እያደረገኝ ነው ብላል ቤቴ ምን እያደረገኝ ነው እንዴ? ትንሽ እንደ ዝች አድርጌ ስልክ ላነሳ ከሆነ ትመጣለች። እንዲ ስልኩ ንተ ኋላ ምን ምትላል ስታርፊ ምንም እኮ ማረፊ የለ ማታ ነው ኮላስ የምገቡት ገብርኤል አንድ ቀን ደግሞ በቃ ይሄ ጎዴ በጣም ያመኛል። የሆነ ተሳፍሮ ይደመጡ ነው እኮ ቁጭ አለ ለምሳቀቃሉ ብታዩ ቆሻሻ እንዳያገኙ ያው በጣም ሳጸደ ነው መጡ ለቤት መጡ። ስምንት ሰዓት ነው ሰባት ሰዓት ማርያም ቀስቀሳ ልብሳችንን አሁን እጠቢው ምናምን አለች፣ ግን እንዲደርቅ ጭራሽ። እንደኔ ምንም ስራ አጋጥሞኝ አያውቅ ጥሩ ስራ ዘበሉ በቃ እንዲ ስራ ነበር ያጋጠመኝ። እየተጃጀሩ ከጓደኞቼ ጋር የጃዘ ሆነና በዛው አበላሽ ነው። ከዛ በኋላ ጥሩ ስራ እንዲልቀን ገጥሞኝ አያውቅም።

እንደምንም ብላችሁ ከያዛችሁ ግን በቃ ያሉ አመታት ያደረጉት ገብሬ እና አመታት ብቻ መፍጀት ሳይሆን አሁን እኛ የሚፀፅታና አመታት መፍጀታችንና ያለን የተመጣጣኝ ነው ነው። ተመስገኑ። እንደኛ ሰርቶ ምንም ይደለው እናት አባቱ የጠፋበት እንደሁም። እኛ ግን ጥሩ ቤተሰብ ስላለና ለወንድማን ለእግዚአብሔር ይመስገን ጥሩ ቦታ ላይ ነው ያለው። አዎ እንደዛ ያለ ከዛ ውጭ ካመጣጠናችሁት የምትሰሩትንና የምኖሩትን ተመስገን ነው። እንግዲህ መፈተን ግድ ነው በቃ የኛ ህይወታችን ይሄ ሆኖ አይደል እና እንላችኋለን የገጠመና ስደትና ስንት አመት የቆየ ነው እንደዚህ ነው ወቶቼ እና ብስተ መጨረሻም ሀገራችን ገባና፣ ነገ ዛሬ እያልን ብዙ አመት ቆይተን በመጨረሻም ሀገራችን ገብተን አሁን አመት ሊሆነን ነው፣ አለፈን አለፈ ነው። ሁለተኛ ዓመቱ ሊመጣ ነው። የዛሬ አመት ነበር የገባ ነው። እህቶች አበረታቱን የእውነት እኛን ማበረታታት ያከታችኋል። እኛ እናንተ ስንቱ ማበረታታት ትችሉ ይል እንዲ እኛ ደግሞ እህቶቻችሁን ድጋሚ ያንን ሀገር እንዳናያደርጉ ማየት አልፈልግም። በጣም ነው የሚሰቀኝ። መቤት ነው ብሰው ቤት ድጋሚ። በነገራችሁ ላይ እዚህ አሁን ምንም መስራት አልቻልንም። ብቻ አማራጭ አለ እና በዚህ ከተሳካልን በዩቲዩብ ደስ ይለናል። ሰው ታበረታቱን ደስ ይለና እና ደግሞ ራሳችሁን ጠብቁ። ጉልበታችሁን ሙት ትያላችሁ፣ አትስሩ። አሁን እኛ የወት ስራ ወጥ መስራት እንኳ አልቻልን። ስለዚህ አሳርፉ ራሳችሁን ምግብ ብሉ፣ እንዳትሞኙ። ገብርኤልም እኛ እንደዛ ተጎድተን ስለሰራን ነው አሁን ላይ እንደፈለግን ልብስ እንኳ ማጠብ አልቻልን። ማሪያ ነው ስለዚህ የራሳችሁን ሳትጎዱ ስሩ። በይነኝ አረብ አረብ ነው ከሞላለ ዙሮ ያይም ማን ነው ባዲያ ስትለያዩ ትለያያለችሁ እና ሰላማችሁ ይብዛልን እህቶቼ። በሌላ ቪዲዮ ስንገናኝ